ዛሬ ይነሳሉ። እነሱን ጉዳዮች እያነሳሳን ቆይታን የምናደርገው እንግዲህ ማንቸስተር ዩናይትድ ቤት፣ አርሰናል፣ ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየሰማን እንገኛለን። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ንትቆዩ በአክብሮት እጋብዛለሁ ቪዲዮአችንን ላይክ ቻናላችንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁ ይቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድ በዚህ ውድድር ዓመት እንግዲህ አሳልፎ ከሰጣቸው ተጫዋቾች መካከል አንደኛው ሀሪ አማስ እንደሆነ ይታወቃልና አማስ ነገሮች እየጠመሙበት በሚገኘው ሼፊልድ ዩናይትድ ግን እሱ በጣም ጥሩ የሚባል ጊዜን እያሳለፈ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ፉልባኩ በዚህ ሲዘን በሻምፒየንሺፕ በአስራ አንዱም ጨዋታዎች ላይ በቋሚነት መሰለፍ የቻለ ሲሆን ባለፈው ቅዳሜም እንግዲህ ሳውዛምተን ላይ ከፍጹም ቅጣት ምት ሳጥን ውጭ ድንቅ ጎል ማስቆጠር መቻሉንም እንዲሁ ተመልክተናል። እንግዲህ ሼፊልድ ዌንስዴይ ጥሩ ጊዜያቶችን ማሳለፍ ባይችልም ተጫዋቹ ግን በጣም ጥሩ ጊዜን እያሳለፈ ነው። በሼፊልድ ዌንስዴይ እያሳየ በሚገኘው ጥሩ አቋምም ሳይስቷል አልቀረም። አንድ ደጋፊም አማስ በ2028 የዩሮ ውድድር ከእንግሊዝ ጥሪ እንደሚደረግለት በመናገር የማይታመን ተሰጥኦ አለው ሲልም ጭምር ነው እየተናገረ የሚገኘው። ዘ ሰን የተባለው የመረጃ ምንጭ እንደዘገበው ከሆነም ማንቸስተር ዩናይትድ በግራ ፉል ባክ ቦታ ላይ እየተቸገረ እንደመሆኑ፣ ዲኤጎ ዳሎትም እያሳየ ከሚገኘው የወረደ አቋም አንጻር የግራ መስመር ተመላራሹ ሃሪ አማስ የውሰት ውሉ ሲጠናቀቅም እጁን ዘርግቶ ማንቸስተር ዩናይትድ እንደሚቀበለው ጭምር ነው በርካቶች እያመኑ የሚገኙ የግራ መስመር ተመላላሽ ሃሪ አማስ የውሰት ውሉ ሲጠናቀቅም እጁን ዘርግቶ ማንቸስተር ዩናይትድ ይቀበለዋል ተብሎ ይታሰባል። አማስ በዝውሩ በክረምቱ የዝውውር መስኮት በስድስት ወር የውሰት ውል ነበር ሼፊልድ ዌንስዴይን የተቀላቀለው እና በቀጣይ ደግሞ ወደ ማንቸስተር ዩናይትድ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች አሁን ላይ በትልቁ እየተጋሩ እንደሚገኙ ዘገባዎችም የወጡት። ኤቨርተን በቅርቡ በሚመጣው የጥሬት ተጫዋቾች የዝውውር መስኮት ጃራርድ ብሬዝቫይት ከጉዲሰን ፓርክ እንደማይወጣ ግልጽ አድርገው ተናግረዋል። ይህንን ያደረጉበት ምክንያትም ከማንቸስተር ዩናይትድ እየጨመረ የመጣውን ፍላጎት ተከትሎ ነው ሲል ቲም ቶክ የተባለው የመረጃ ምንጭ እየገለጸ ይገኛል። ቶፊዎቹ የኮከብ ተከላካያቸውን ቀሪ የውድድር ዘመንም ለማስቀጠል ቆርጠዋል። በአሰልጣኝ ዳቪድ ሞይስ የረጅም ጊዜ ፕሮጀክት ውስጥም እንደገና ዋና ምሰሶ አድርገው ይመለከቱታል የሚል መረጃ እየወጣ ነው። ይህ የ23 ዓመቱ የመሀል ተከላካይ ማንቸስተር ዩናይትድ ለተወሰነ ጊዜ ሲከታተሉ የነበረ ተጫዋች ሲሆን ክለቡ የግብ ጠባቂውን ክፍልም ለማጠናከር በሚያደርገው ጥረትም ቅድሚያ የሚሰጠው ኢላማ አድርጎ እንደለየው ጭምር ነው መረጃዎች የሚያሳዩት። በሩበን አሞሪም የሚመራው የማንቸስተር ዩናይትድ ስካውቲንግ ክፍልም የጃራድ ብሬስ ቫይትን በስለትና እምቅ ችሎታ እንደሚያደንቅ ጭምር ነው እየተናገረም የሚገኘው ኤቨርተን የማንቸስተር ዩናይትድን የዝውውር ኢላማ ለመሸጥም ፍላጎት እንደሌለው ነው መረጃዎች የሚያሳዩት። ሆኖም ግን የኤቨርተን አቋም አልተለወጠም። በክለቡ ምንጮች መሰረትም መርሲ ሳይዱ ክለብ በፕሪምየር ሊጉ ወጥነትን ለመጠበቅም እየታገለ ባለበት በዚህ ክረምትም ጃራድ ብሬዝቫይት የማይነካ ተደርጎ እንደሚወሰድ ነው መረጃዎች እያሳዩ የሚገኙት። ኤቨርተን ተጫዋቹን በውድድር ዘመኑ መካከልም መሸጥ በተለይም ተተኪ ለማግኘትም ውስን ጊዜ ባለበት ወሳኝ ምዕራፍ ላይ የቡርኑን ጥንካሬ እንደሚያዳክምም ያምናል ተብሎ ነው የሚታሰበው። ጃራርድ ብሬስቫይት በመጨረሻም ሲለቅ ኤቨርተን ከፍተኛ ዋጋም ይፋለማል ተብሎ ይታሰባል። ተከላካዩ ወደ ሰባ ሚሊዮን ፓውንድ ገደማ ይገመታል። ይህ ደግሞ ለቡድኑ ያለውን ጠቀሜታና ወደፊት ከእንግሊዝ ከፍተኛ ተከላካዮችም አንዱ የመሆን አቅሙን የሚያንጸባርቅ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት የግምት አንዳንድ ክለቦችን አግዶ የነበረ ቢሆንም ዩናይትድ በሚቀጥለው ክረምት ሁኔታውን እንደሚገመግምም ይጠበቃል ተብሎ ይታሰባል። የዩናይትድ ፍላጎት የመጣው የተከላካይ አማራጮቻቸው ላይ እየጨመረ በመጣው እርግጠኛ አለመሆን ምክንያት እንደሆነ ነው መረጃዎች የሚያሳዩት። በሀሪ ማጓየር እድሜና በሌሎች የመከላከል አማራጮች አለመረጋጋት ምክንያት ማንቸስተር ዩናይትድ ወጣትና ለረጅም ጊዜ በከፍተኛ ደረጃ መጫወት የሚችል አዲስ የመሀል ተከላካይ ለማስፈረም እያሰቡ እንዳለ መረጃዎች ይወጣሉ። ጃራርድ ብሬዝቫይት በቴክኒካል ጥራቱና በጫና ውስጥ የመረጋጋት ችሎታው ከጆንስቶንስ ጋር ሲነጻጸር እንደ ተመራጭ እጩም ደግሞ ይታያል ተብሎ ነው የሚጠበቀው። የጃራርድ ብሬዝቫይት እድገትን ባለፉት ሁለት ዓመታት ውስጥም የሚገርም ነው። በፒስቪያን ደንሆቨን ስኬታማ የውሰት ጊዜን ካሳለፈ በኋላ በዚያም ከኔዘርላንድ ጥሩ ተጫዋቾች ሩድ ቫን ኒስትሮይ አድናቆትን ያገኘ ተጫዋች ሆኗል። እንግሊዛዊው ወደ ኤቨርተን ተመልሶ ወዲያውኑ በመጀመሪያው ቡድን ውስጥም ቋሚ ተጫዋች ሆኖ ቦታውን ማጠናከሩ ነው የሚነገረው። የኤቨርተን መልእክት ግልጽ ነው፣ ጃራርድ ብሬዝ ቫይትን ለሽያጭ አይቀርብም። ነገር ግን ስሙ እየጨመረ በመሄዱና የማንቸስተር ዩናይትድ ፍላጎት የማይናወጥ በመሆኑ ለፊርማው የሚደረገው ትግል በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም ይበልጥ እንደሚጠናከር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡም የሚገኙት። ሌላኛው ከማንቸስተር ዩናይትድ ጋር ስሙ እየተነሳ የሚገኘው ሉካስ ፓኬታ እንደሆነ ይታወቃል። የዌስትሃም ዩናይትድ አማካይ የሆነው ሉካስ ፓኬታ ከቅርብ ወራት ወዲህ ክለቡን ለቆ ሊሄድ እንደሚችል ነው ሲነገር የቆየው። ማንቸስተር ዩናይትድ በቅርቡ ከተጫዋቹ ጋር ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን ጋዜጠኛ ዲን ጆንስ እንደተናገረው ከሆነ ወደ ማንቸስተር ዩናይትድ ስለሚደረገው ዝውውር የሚናፈሰው ወሬ ልክ ወሬ ብቻ እንደሆነ ነው የሚታመነው ሲል ነው የተናገረው። ጆንስ ከዚህ ቀደም ከቶተንሃም ና ከአስተን ቪላ ጋር ተያያዥነት እንደነበረው ና እነዚህ ዝውውሮችም የበለጠ ሊሆኑ የሚችሉ አይነት መዳረሻዎች ናቸው ለፓኬታ እንጂ ማንቸስተር ዩናይትድ የሚዘዋወርበት እድል የማይመስል ነገር ነው። ማንቸስተር ዩናይትድ ለሉካስ ፓቄታ የሚያደርገው ዝውውር ላይሆን የሚችል ነው የሚል አይነት ሀሳብን ነው እያጋራ የሚገኘው። ዩናይትድ በአንፃሩ በሌሎች ወጣት ተጫዋቾች ላይ ትኩረቱን ማድረግ እንደሚፈልግ ነው የሚገልጸው ለቲም ቶክ ሲናገርም እንዲህ ነው ያለው። ስለ ዩናይትድ እና ሉካስ ፓኩዌታ የሚነገሩ ወሬዎች ብዙም ትርጉም አይሰጡም። እናም ከቅርብ ጊዜ ከ60 ሚሊዮን ፓውንድ በላይ ደግሞ በእሱ ላይ የሚያወጡት ለምን እንደሆነም እጠራጠራሉ ሲልም ጭምር ነው የተናገረው። ተጫዋቹ ራሱ አዲስ ክለብ ና ትልቅ ውልም መፈለግ የጀመረበት ጊዜ እየመጣ እንደሆነ አምናለው። ነገር ግን እሱ ዩናይትድ አሁን ላይ እየፈለገ ካለው የአማካይ ባህሪ ጋር አይጣጣምም። እናም ደግሞ እስካሁን ድረስ በጥር ወር እንግዲህ ሊያጠናቅቁት የሚፈልጉት ስምምነት መሆኑንም አልሰማሁም ሲልም ጭምር ነው የተናገረው። በፕሪምየር ሊግ መጫወቱን ከመተው ውጪም በአሁን ወቅት የሚፈለጉት አይነት አማካይ ባህሪ የለውም ሲልም ጭምር ተናገረው። ከስፓርስና ቪላ ጋር የነበረው ግንኙነት ትክክለኛ ነበር። በትክክለኛ ዋጋ ደግሞ እነዚያ ያሉትን ስምምነቶች እንደገና ሊሆኑ ይችላሉ። ነገር ግን ዌስትሃም ራሳቸውን በዝውውር ገቢያው ላይ ምን ያክል ማውጣት እንደሚችሉ በተወሰነ ወቅትም ቢሆን ርካሽ አድርገው እንዲሄድ አይፈቅዱለትም። ሁኔታው እንዴት እንደሚያድግ መታየቱ ይቀራል። ዌስትሃም ዩናይትድ ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ሊጠይቅ ይችላል ሲልም ጭምር ነው እንዲሁ የተናገረው። ማንቸስተር ዩናይትድ ጥራት ያለው አማካይ እንደሚያስፈልገው ሚስጥር አይደለም። እናም ብራዚላዊው ቡርኑን የማሻሻል ጥራት ይኖረዋል። ሆኖም ግን እስካሁን ድረስ ዝውውሩ የማይመስል ነገር እንደሆነ ነው በርካቶች ግምቶቻቸውን የሰጡት። ማንቸስተር ዩናይትድ ለዋንጫዎች ለመወዳደር ከፈለገ የመሀል ሜዳውን ማሻሻል ይኖርበታል። ፓኬታ የስራ ፍጥነትን ፈጠራንና መነሳሳትን ለቡድኑ ይጨምራል። በእንግሊዝ እግር ኳስም ተለምዷል። እናም በኦልትራፎርድ ፈጣን ለውጥን አስተዋጽኦንም ሊያመጣ ይችላል ተብሎ የሚጠበቅ አይነት ተጫዋች ነው። ፓኬታ በከፍተኛ ደረጃ መወዳደር ይፈልጋል፣ እናም ደግሞ አንድ ትልቅ ክለብም እንዲያስፈርመው ተስፋ ያደርጋል። በጥር ወር ክለቡን ለቆ ለመውጣቱ የማይመስል ነገር ነው። ዌስት ሃም ዩናይትድ የውድድር ዘመኑ ደካማ አጀማመርን ተከትሎ አሁን ላይ በጥኑ ሁኔታ ላይ ይገኛሉ ለመቆየትም ይህንን ተጫዋች እንግዲህ ይፈልጉታልና ከመልካም ተጫዋቾቻቸው አንዱን መሸጥ ትልቅ እንቅፋት ሊሆንባቸው እንደሚችል ይታመናል። ስለዚህ በጥር ይህንን ተጫዋች የመልቀቅ ድላቸው በጣም ጠባብ እንደሚሆንና በክረምቱ ግን ምናልባት ክለቡን ለቆ ሊወጣ እንደሚችል ነው ግምቶች እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ጋብርኤል ሄሱስ ወደ ሙሉ ልምምድ ተመልሷል የሚል መረጃ አሁን ላይ እየወጣ ይገኛልና ጋብርኤል ሄሱስ ወደ ልምምድ እንደተመለሰ የሚያሳዩ ዘገባዎች ናቸው አሁን ላይ በትልቁ እየተጋሩ የሚገኙት እንግዲህ አርሰናልም በኢንተርናሽናል ረፍት ወቅትም ለሱ የወዳጅነት ጨዋታ ለማድረግም ቀጠሮ እንደያዘ ጭምር ነው የሚነገረው። ጋብርኤል ሄሱስ ባለፉት ጥቂት ሳምንታት ውስጥ በማገገሙ ረገድም ጉልህ እድገትን አሳይቷል። በተሻለ ፍጥነትም ወደ መጀመሪያ ቡድን ለመመለስም ቆርጦ የተነሳው የተጫዋች የልምምድና የኳስ ስራውንም በማሳደግ የውድድር ዘመኑን በጣም አስቸጋሪ ለሆኑት ጊዜያትም ለማዘጋጀት እና ክለቡን ለማገዝም እየሞከረ እንዳለ ጭምር ነው ሚረር የተባለው የመረጃ ምንጭ እየገለጸ የሚገኘው። ከሱ በተጨማሪ ግን አርሰናል ቤት ውስጥ ጉዳት ላይ የነበሩ ተጫዋቾች አሁን በመጠነኛ ደረጃ እያገገሙ ይገኛሉ። እነ ኖኒ ማንድዋይኬ፣ ከዛ በተጨማሪ ና ማርቲን ኦዴጋርድ፣ ቪክተር ዮኬሬሽም ከኢንተርናሽናል ብሬኩ መልስ ለአርሰናል ግልጋሎት እንዲሰጡ ሁሉንም እንቅስቃሴዎች እያደረጉ ይገኛሉ። የአርሰናል ስብስብና በጥቂት ጊዜያቶች ውስጥ ወደ ሜዳ እንዲመለሱ ትልቅ ጥረቶች እየተደረጉ ይገኛሉ። እነዚህ ተጫዋቾችም ከኢንተርናሽናል ብሬክ ውጪ እንደሆኑ የሚታወቅ ነው እና በቀጣይ እነዚህን ተጫዋቾችም ወደ ቡርኑ ለመመለስ በትልቁ እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናል አሁን ላይ ብዙ ቁልፍ ተጫዋቾቹ ወደ ሙሉ ብቃት ለመመለስም እንደተቃረቡ ነው ሚረር የተባለው የመረጃ ምንጭ የገለጸው። ለምሳሌ አክል ቪክተር ዮኬረሽ ለቶትናሙ ጨዋታ ብቁ እንደሚሆን ይጠበቃል ና እንደሚመለስ ተስፋም እንደሚያደርጉ ነው ዘገባዎች የሚያሳዩት ማንድሬኬ እንደሚገኝ እርግጠኛ ሲሆን ከቶትናም ጨዋታ በፊት ለማገገምም ተስፋ እንዳደረገ ነው ዘገባዎች የሚያሳዩት። ማርቲኔልም ቢሆን ለመመለስ በጣም እንደቀረበ መረጃዎች ያሳያሉ። አርሰናል ከተጨናነቀው የታህሳስ የጨዋታ መርሃ ግብር በፊት ኦዴጋርድ እንደሚመለስለትም ተስፋ እንደሚያደርግ ጭምር ነው ዘገባዎች የሚያሳዩትና እነዚህ ወሳኝ ተጫዋቾች ይመለሳሉ ተብሎ ይጠበቃል። ሀቨርትስም የማገገም ሂደቱ እየፈጠነ የሚገኝ ተጫዋች ነው። በሚቀጥሉት ጊዜያትም እሱ ወደ ሜዳ ይመለሳል ተብሎ የሚጠበቅ አይነት ተጫዋች እንደሆነ ጭምር ነው ዘገባዎቹ እንዲሁ እያሳዩ የሚገኙት አሁንም አርሰናል በዚህ ሲዝን ካየዋቸው ምርጥ ቡድኖች ውስጥ ያለ ጥርጥር አንደኛው ቡድን ነው። ቀዳሚው ክለብም አርሰናል ይመስለኛል ሲልም ጭምር ነው የቀድሞው የሊቨርፑል ተጫዋች የሆነው ጄሚ ካራገር የሚናገረው። ምንም እንኳን ማንቸስተር ሲቲ አሁን ላይ ከኋላ አለኋለሁ እያለ ቢሆንም ወይም ደግሞ በዚህ ሳምንት ያደረጉትን ወሳኙን ጨዋታ ከሊቨርፑል ጋር በጣም ጥሩ በሚባል መልኩ ድል አድርገው አሁንም አርሰናል ላይ ጫናዎችን እያሳረፉ ቢሆንም፣ እንዲሁ ደግሞ አርሰናል በዚህ ሳምንት ያደረገውን መርሃ ግብር ከአዲስ አዳጊው ሰንደርላንድ ጋር ነጥብ መጣሉን ተከትሎ በርካቶች ማንቸስተር ሲቲ አሁን በትልቁ እየመጣ ነው የሚለው እንግዲህ ሀሳቦች እየተሰነዘሩ ቢሆንም ነገር ግን ጄሚ ካራገር እንደሚናገረው ከሆነ ግን አሁንም ቢሆን አርሰናል ፕሪምየር ሊጉ ላይ ምርጡ ቡድን ነው ሲልም ጭምር ነው እንዲሁ መሪውም እንደሆነ ጭምር ነው ሀሳቡን እየሰጠ የሚገኘው። በቀጣይ ግን በዋንጫ ፉክክሩ ላይ እነዚህ ሁለት ቡድኖች ትልቅ ፉክክሮችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ጀረሚ ዶኩ እኛ ሌሎች ክለቦች እንደሚያደርጉት ስለ አርሰናል አናስበም ሲልም ጭምር ነው የሚናገረው። በዚህ ሳምንት ሊቨርፑልን ባሸነፉበት ጨዋታ በጣም ድንቅ የሚባል እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛ ነው። በዚህ ውድድር አመት በአንድ ጨዋታ በጣም ብዙ ድሪብሎችን በማድረግ ከአንድ እስከ ሶስት ደረጃ ሲወጣ ሁለቱ ላይ የተቀመጠው ጀረሚ ዶኩ ነው። አንደኛ ደረጃ ላይ የተቀመጠው ሊሊማንጃዬ ነው። የኤቨርተኑ ተጫዋች ከሊቨርፑል ጋር ባደረጉት ጨዋታ ዘጠኝ ድሪብሎችን በአንድ ጨዋታ ላይ አድርጓል። ና እስካሁን በዚህ የውድድር ዓመት ትልቁ ድሪብል በአንድ ጨዋታ የተደረገው የኤቨርተኑ ሊሊማን ጃዬ ያደረገው ነው። እሱ በአንደኝነት ተቀምጧል። ከዛ ውጭ ግን ሁለተኛና ሶስተኛ ደረጃ ግን የተቀመጠው ጀረሚ ዶኩ ነው። በዚህ ሳምንትም ያደረገው መርሃ ግብር ላይ ደግሞ እንዲሁ ከፍተኛም እንግዲህ ግቦችን ከፍተኛ ድሪብሎችን ያደረገ ተጫዋች እንደሆነ የምናውቀው ጉዳይ ነው። እሱ ደግሞ ከዛ በኋላ በደረጃው ላይ የተቀመጠ ተጫዋች እንደሆነ ተመልክተናል። ና ጀረሚ ዶኩ ይናገራል ስለ አርሰናል አናስብም፣ ምክንያቱም ሁሉም ነገር በእጃችን ላይ ነው የሚገኘው ሲልም ጭምር ነው የተናገረው። በደንብ ከሰራን፣ አቅማችንን ከጠቀምን፣ ከኛ ጋር መፎካከል በጣም ከባድ ይሆናል ሲልም ጭምር ነው የተናገረው። ጀረሚ ዶኩ ይቀጥልና ይህንን ሲዝን ለእኔ ልዩ የሚያደርገው ነገር ፈጣሪ ከኔ ጋር መሆኑ ነው ሲልም ጭምር ይናገራል። ገና 23 ዓመቴ ነው። የመጨረሻው ምርጥ አቋሚ ላይ አይደለሁም። አሁን ብዙ መሻሻል አለብኝ ሲልም ጭምር ነው የተናገረው ከምርጥ የቡድን አጋሮች እና ከዓለም ምርጡ አሰልጣኝ ፔፕ ጓርዲዮላ ጋር ብዙ እንደምሻሻልም እርግጠኛ ነኝ ሲልም ጭምር ነው የተናገረው። ሌላኛው የሚነሳው ጉዳይ ደግሞ ሮድሪጎ ጓይሽን የተመለከተ መረጃ ነው። ሮድሪጎ ሪያል ማድሪድን ለመልቀቅ ክፍት እንደሆነ መረጃዎች ያሳያሉ። እናም ሻቪ አሎንዞ ስር በቂ እድሎችን እያገኘ ስላልሆነ አሁን ላይ በሚመጣው በጥሬ ተጫዋቾች የዝውውር መስኮት ሌሎች አማራጮችን ለማየትም ይገደዳሉ ተብሎ ይገደዳል ተብሎ ይጠበቃልና ክለቡን ለቆ ለመውጣትም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ስለዚህ ሮድሪጎ ጎሽ በቀጣይ ወደ የትኛው ክለብ ያመራል የሚለው ጉዳይ በትልቁ የሚጠበቅ ጥያቄ ነው። ነገር ግን በክረምቱ የተጫዋቾች የዝውውር መስኮት በጣም ብዙ ፈላጊዎች ነበሩት። ማንቸስተር ሲቲም ከፈላጊዎቹ መካከል አንደኛው እንደነበር እናስታውሳለን እና ይህ ተጫዋች ምናልባት ወደ ማንቸስተር ሲቲ ሊያመራ የሚችልበት እድሉ አለው። ከዛ ውጭ ግን አርሰናልም ቶተንሃምም እንዲሁ ደግሞ ሊቨርፑልም ቸልሲም ፈላጊዎቹ እንደነበሩ እናስታውሳለን እና በሚቀጥለው ጥር አሊያ ደግሞ በክረምት ሪያል ማድሪድን የመልቀቁ ድል በጣም ሰፊ ነው ተብሎ ይታሰባል። በርካቶች ሻቪ አሎንዞ የዚህን ተጫዋች እንግዲህ ሳይኮሎጂ ወይም ደግሞ የራስ መተማመኑን እንግዲህ ጎርቶታል የሚሉ አይነት ሀሳቦች ናቸው እየተጋሩ የሚገኙት። በቀጣይ እንግዲህ የተጫዋች ይለቃል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናጋራችሁ። ዩሊያን ናግልስማን ስለ ፍሎሪያን ቬርትስ ይናገራል። በዚህ ዓመት መላው የሊቨርፑል ክለብ ወጥነት የለውም። ስለዚህም እሱን ለብቻው ነጥለን ልንወቅሰው አይገባም። የቡድን አጋሮች ውስጥ የሚፈጥራቸውን አንዳንድ እድሎች በማስቆጠር ሊረዱት ይችሉ ነበር። ሊቨርፑል ከማንቸስተር ሲቲ ጋር ያደረጉት ጨዋታን እየተመለከትኩኝ ነበርና ለዘጠና ደቂቃ በሜዳ ላይ በጣም የከፋ ቡድን ነበሩ። ቬርትስ በእንደነዚህ አይነት ሁኔታዎች ውጤታማ መሆን ቀላል እንደማይሆንለትም እረዳለሁ ሲልም ጭምር ነው የተናገረው። አሌክዛንደር ኢሳክ ሊቨርፑልን ከተቀላቀለ በኋላ በአንድ ወቅት ከአውሮፓ እጅግ አስደሳች ወጣት አጥቂዎች መካከል አንዱ እንዲሆን ያደረገው ብሩህ አቋሙን በድጋሚ መድገም ተቸግሯል። ወደ ሊቨርፑል የመጣው በፕሪምየር ሊግ ሪከርድ በሆነ የዝውውር እንቅስቃሴ ቢሆንም የቀድሞ የኒውካስል ዩናይትድ አጥቂ ለአዲሱ ክለቡ በሊጉ እስካሁን አንድም ጎል ማስቆጠር እንዳልቻለን የተመለከት ነው አሌክዛንደር ኢሳክ ለሊቨርፑል አንድ ጎል ብቻ ያስቆጠረ ሲሆን ያም ደግሞ በኤፍኤል ካፕ ከሳውዛምፕተን ጋር ባደረጉት ጨዋታ እንደነበር እናስታውሳለን። የአሌክዛንደር ኢሳክ ትልቁ ችግር በግፊትም ያለውን አቋም መረጋጋት ሲሆን ያለፈውን ደግሞ የግብ ማስቆጠር ታሪኩን ስንመለከት ይህ በጣም አስገራሚ እንደሆነ ጭምር ነው እየተገለጸ የሚገኘው። ፋብሪሲዮ ሮማኖ የስዊድን ብሔራዊ ቡድን አጥቂውን በተመለከተም ሊቨርፑል የሚያስበውን ነገር እንግዲህ ያረጋግጧል። ፋብሪሲዮ ሮማኖ በሂርዊጎ ፖድካስቱ ላይ እንደተናገረው ከሆነ አሌክዛንደር ኢሳክ ምንም አይነት የቅድመ ውድድር ዘመን ዝግጅት ወይም ፕሪሲዝን አላደረገም ማለት ይቻላል። ከቡርኖ ተለይቶ ና ከግል አሰልጣኝ ጋር እየሰራ ነበር። ነገር ግን በሐምሌ ወር የሚጀምርና ፕሪምየር ሊጉ እስኪጀምርም ለሁለት ወራት የሚቆይ ትክክለኛ የቅድመ ውድድር ዘመን ዝግጅትም ማድረግ ማለት ያ አይደለም፣ እስከዚያ ፈጽሞ የተለየ ነገር ነው። በሜንታል ደረጃም ቢሆን አሌክዛንደር ኢሳክ ክለቡን ለቆ ወደ ሊቨርፑል የመሄድ እድልን ለማግኘት ከኒውካስል ጋር አንድ አይነት እንግዲህ ትልቅ የሚባል ሰጣ አገባ ውስጥ ገብቶ ነበር። ስለዚህም በተለየ በአካል ደረጃ የተወሳሰበ ክረምትን ነው ያሳለፈው። ሊቨርፑል ተጫዋቹ ወደ ጥሩ ሁኔታ እንደተመለሰ ወዲያውኑ እንደሚያበራና ጎሎችን እንደሚያስቆጠር እርግጠኞች ናቸው። ስለዚህ ደግሞ ደግሞ እንደሚነገረው ከሆነ ሊቨርፑል አሁንም በዚህ ተጫዋች ላይ አልተጨነቁም። አሌክዛንደር ኢሳክ በዚህ ክረምት ወደ አንፊልድ ከተዘዋወረ ወዲህ በአካል ብቃት ችግሮች ምክንያትም እድል አልቀን ነው አጥቂው እንግዲህ ትክክለኛ የቅድመ ውድድር ዘመን ዝግጅት አላደረገም፣ እና ክለቡ እንደደረሰ በኒውካስል ሲያበራ ይታያል ያንን አጥቂ ደግሞ አይመስልም። የአሌክዛንደር ኢሳክ የሊቨርፑል ምዕራፍ አሁንም በመጠናቀቅ ላይ ያለ ስራ ነው። ይህም ደግሞ በአንፊልድ የማያቋረጥ መድረክን የአእምሮ ጥንካሬ ወይም ቴክኒካላዊም እንዲ ፍላጎቶቹን ማላመድ ይችል እንደሆነ ወደፊት የሚታይ ይሆናል። ከዛ በኋላ ግን ሊቨርፑሎች የሚፈልጉት አይነት አጥቂ እንደሚሆን ያምናሉ እና ሊቨርፑል በዚህ ተጫዋች ጉዳይ ላይ እስካሁን ምንም አይነት ጭንቀት አልገባቸውም። በቀጣይ እንደሚሻሻልም በእርግጠኝነት ነው እያሰቡ የሚገኙት ሊቨርፑል እንደሚሳካለት እርግጠኛ ነው። እናም ያለፈውን ታሪኩን ጥራቱንና የተሻለ የመሆን አቅሙንም ከግምት ውስጥ በማስገባትም ይህንን ለማመን በቂ ምክንያት እንዳላቸው ጭምር ነው የሚናገሩት። ቼልሲን የተመለከቱ መረጃዎችን እናንሳ። ሩድ ጉሌት ይናገራል፣ ሰዎች ማሬስካን ትንሽ አቅልለው ይመለከቱታል ብዬ አስባለሁ። ለምን እንደሆነ ግን አላውቅም። ጊዜ ሊሰጠው ይገባል ብዬ አስባለሁ። እነዚህ ተጫዋቾችን የሚገዛው እሱ ነው ወይስ ደግሞ ሌላ ሰው ነው? ከዚያም ሁኔታ ደግሞ መቋቋም አለበት። ይህ ደግሞ ትልቅ ፈተና ነው። በጣም ብዙ ተጫዋቾች አሉ። እናም ደግሞ ሁሉንም ደስተኛ አድርጎ መያዝ ከባድ እንደሆነ አውቃለሁ። ስለዚህም የአዲሶቹ ባለቤቶች ፍልስፍና እንዴት መቋቋም እንዳለበትም እንዲረዳ ትንሽ ጊዜ ሊሰጠው ይገባል ሲልም ጭምር ነው የተናገረው። ቸልሲ እና ቶትናም ሆትስፐር ስዱሻን ቭላሆቪችን ለማስፈረም ከሚፈልጉ ክለቦች ጋር ስማቸው ተያይዟል። ዩቬንቱስ ሰርቢያዊውን ብሔራዊ ቡድን ተጫዋች በጠር ወርም ክለቡን ለቆ እንዲሄድም ለመፍቀድ ተዘጋጅቷል። እናም ለሱ ደግሞ 175 ሚሊዮን ፓውንድ ይጠይቃሉ። ሁለቱ የእንግሊዝ ክለቦች ይህንን ክፍያ ለመክፈል የሚያስችል የገንዘብ አቅም አላቸው እናም ስምምነቱን ማጠናቀቅ ይችሉ እንደሆነ መትየት ያለበት ነው የሚሆነው። ከቲም ቶክ በተገኘ ዘገባ መሰረትም ሁለቱ ክለቦች የተጫዋቹን ፊርማ ለማግኘት ፍላጎት አላቸው። ሆኖም ግን ቸልሲን ለማስፈረም ቢወሰን በጣም አስገራሚ ይሆናል። በቅርቡ በርካታ አጥቂዎችን አስፈረመዋል፣ እናም በዚያ ቦታ ላይ ደግሞ ተጨማሪ ኢንቨስት ማድረግ አይጠበቅባቸውም። በምትኩ ጥራት ያለው የክንፍ ተጫዋችን ለማምጣት መፈለግ ይኖርባቸዋል። በሌላ በኩል ቶትናም የፊት መስመሩን ወይም ፋይናል ሰርድ ላይ ማጠናከር ይኖርባቸዋል። በመደበኛነት ጎል ማስቆጠር የሚችል ክሊኒካል የሚባል አጥቂ ማስፈረም እንደሚኖርባቸው ነው እየተገለጸ የሚገኘው። በመደበኛነት ጎል ማስቆጠር የሚችል እንግዲህ አጥቂ ያስፈልጋቸዋል። ቭላሆቪች በተሰጠው ዋጋ በተለይም ለቶተናም በጣም ጠቃሚ ግዥ ሊሆን ይችላል ከእንግሊዝ እግር ኳስ ጋር መላመድ ከቻለ ምርጥ ደግሞ ድርድር መሆኑን ሊያረጋግጥ ይችላል ተብሎ ነው የሚታሰበው። ሰርቢያዊው በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ማይክል ሪቻርድስ ከዚህ ቀደም በእርሱ ላይ አድናቆቱን አጅጎድጉዶለት ነበር። ሪቻርድስ ለቢቢሲ ራዲዮ 5 ላይቭ ላይ ሲናገርም እሱን ሁለት ጊዜ አይቼዋለሁ ብለዋል። እጅግ ፈጣን ነው። የማይታመን ነው። ግራግሩ ላይ ደግሞ አስማት አሁን ላይ እየነገርኳችሁ ነው። እናም ደግሞ እንደሚፈልጉትም በእርግጠኝነት መናገር ይችላለሁ ብሏል። እንደወጣው የዝውውር ጥያቄ ዋጋ ከሆነ ለችሎታው በጣም ምክንያታዊ ይመስላል። ዋጋው ሊወስድ የሚገባውንም ደግሞ ትልቅ ነገርን መሸከም የሚችል ለቡርኑ ከፍተኛ ጥራት ያለው ተጫዋች እንደሆነ በርካቶች ያነሳሉ። ወደ ከፍተኛ ብቃቱ መድረስም ከቻለም ስምምነቱ አስደናቂ ይሆናል ተብሎ ነው የሚጠበቀው። እሱም ወደ ትልቅ ቡድን ደግሞ የመዘወር ሀሳብ ይማርከዋል። እናም ወደ ፕሪምየር ሊግ መምጣትም ለእርሱ ተስማሚ ሊሆን ይችላል። ለእንግሊዝ እግር ኳስ ተስማሚ ሆነም አካላዊ ጥንካሬ ያለው እናም በሙያው ቀጣዩ ተስማሚ እርምጃ ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። የሪያል ማድሪድን ጉዳይ ደግሞ እናንሳ። አሁን ላይ የወጡ በሚገኙ በርካታ መረጃዎች መሰረት የቪኒሲዮስ ጁኒየር እና የሻቪ አሎንዞ ዘው ግንኙነት ዙሩ ከሯል፣ ይላል መረጃው። ከኤል ክላሲኮ ያች አጋጣሚ በኋላ ሻቪ ሄርናንዴስ መልበሻ ክፍሉ ላይ ያለው የበላይነት እየቀነሰ መጥቷል። ክለቡ ቪኒ ጁኒየርን ደግፏል። እናም ቪኒ ደግሞ ሻቪ ደግሞ ቪኒን በየጨዋታው እንዲያሰልፍም መመሪያ ተሰጥቶታል። አሁን ላይ በማድሪድ እና በቪኒ ጁኒየር መካከልም እየተደረገ የነበረው የኮንትራት ማራዘም ያደረደረም ተቋርጧል። ክለቡ መቀጠል የፈለገ አይመስልም። ነገር ግን ተጫዋቹ በትንሽ ገንዘብ መሸጥ ስለማይፈልግ 150 ሚሊዮን ፓውንድ ለጥፎበት ገዢ ፈላጊዎችን መጠበቅ ጀምሯል። ቡድኑ አሁን ላይም ለሻቪ አሳልፈው የሚል ትእዛዝም የተሰጠው በዓመቱ መጨረሻ ላይ በሚኖረው አቅም ቢያንስ የሳዑዲ ክለቦች እንኳን እንዲገዙት እንደሆነ ጭምር ነው። ከአንዴ ናሴር መረጃ እያጋራ የሚገኘው ክሪስቲያኖ ሮናልዶና ካሬም ቤንዜማ ስለ ኬልያን ኤምባፔ የዘጠኝ ቁጥር ቦታ ላይ አስቴታቸውን ሰጥተዋል። ቤንዜማ ሲናገር እንደ እኔ እይታ ችግሩ የኬልያን ኤምባፔና ዘጠኝ ቁጥር አጥቂ አይደለም፣ በቡድኑ ውስጥ ትልቅ ጫና መኖሩ ነው ሲል የቡድኑን ችግር ኤምባፔ እንዳልሆነ ይናገራል። ሮናልዶ በአንጻሩ ኬሊያን ኤምባፔ እንደ ዘጠኝ ቁጥር አጥቂ መጫወት አያውቅበትም። በቦታው መጥፎ ስለሆነ አይደለም፣ ምክንያቱም ይሄ እሱ ትክክለኛው ቦታ ስላልሆነ ነው። በሪያል ማድሪድ በሆን ኖሮ ኬሊያን ኤምባፔ እንዴት እንደ ዘጠኝ ቁጥር አጥቂ ተጫዋች እንዲጫወት አስተምረው ነበር፣ በማለት የክለቡን ችግር ተናግሯል። በተለይ ሰሞኑን ኬሊያን ኤምባፔ ላይ ትችቶች እየተሰነዘሩ እንዳለ ይታወቃል። ደጋፊዎች የተጫዋች ጎሎችን የሚያስቆጥረው ብዙም ጥቅም በሌላቸው ጨዋታዎች ላይ እንደሆነና በጣም ተፎካካሪ በሆኑ ክለቦች በጣም በወሳኝ ጨዋታዎች ላይ ግን እንደሚጠፋ ጭምር ነው እየተናገሩ የሚገኙትና ይሄ ነገር እንዳላስደስታቸው ሀሳባቸውን እንደሰጡ ነው ዘገባዎች እያሰፈሩ የሚገኙት። ጁድ ቤሊንጋም በራዮ ቫይካኖ ጨዋታ በቡድኑ የኳስ ምስረታ ደስተኛ አልነበረም። ፋይዳ የሌለው ቅብብልና በመስመሮች መካከል እንቅስቃሴ ያልነበረው የጨዋታ እቅድም እንደነበር ነው የሚያምነው። በጨዋታው መካከልም ቲቦ ኩርቱዋ ዝም ብሎ ኳሶችን ላገኘው ከማቀበልና ከመጠለዝ ይልቅ የመሀል ተከላካዮችን ወደ መሃል እየገፋ በመስመሮች መካከል ለነሱ እንዲያቀብልም በተደጋጋሚ ሲነገረው እንደነበር ጭምር ነው መረጃዎች የወጡት። ኤዲ ሃው የሚወደትን ተጫዋች ላያስፈርሙ እንደሚችሉ አምነዋል። ኒውካስል ዩናይትድ ወደ ቀድሞ ተጫዋች አንዱን ለማስፈረም እየጠቆመ ነው። የኖቲንግሃም ፎረስቶ አማካይ ኤልዮት አንደርሰን ማክፓይሶቹን ከለቀቀ በኋላ ባሳየው አስደናቂ ብቃት የተነሳም ከአንዳንድ ከፍተኛ ክለቦችም ትኩረትን እያገኘ ነው። ኒውካስል በፒኤስአር ወይም በትርፍና ዘላቂነት ህጎችም ችግሮች ምክንያት ኤሊዮት አንደርሰንን መልቀቅ ነበረበት። አሁን ግን በፎረስት ባሳየው ብቃትም እንግዲህ እሱን ለማስፈረምም እየተንቀሳቀሱ ነው። እሱን ለማስፈረም ከፍተኛ ፉክክርን መጋፈጥ ብቻ ሳይሆን የዋጋው መጠንም በከፍተኛ ሁኔታ ጨምሮባቸዋል። ኒውካስል ዩናይትድ ለኤሊዮት አንደርሰን የሚጠየቀውን ዋጋት እንግዲህ ተነግሯቸዋል። እንደ ፍሎሪያን ፕሌተንበርግ ዘገባ ኖቲንግሃም ፎረስት ለኤሊዮት አንደርሰን ከ100 እስከ 120 ሚሊየን ፓውንድ አካባቢ ሊጠይቁ ሲዘጋጁ ማንቸስተር ዩናይትድ ለእንግሊዛዊው አማካይ ፍላጎት እንዳለው ይገለጻል። ብቃቱ ቶማስ ቱሄልን ያስደነቀ ሲሆን አሁን ላይ አማካዩ የእንግሊዝ ብሔራዊ ቡድን አካል ሆኗል። ኖቲንግሃም ፎረስት አማካዩ ክለቡን ለቆ እንዲሄድም የመፍቀድ ፍላጎት እንደሌለው ሊገባ የሚችል ሲሆን ኤሊዮት አንደርሰን ባለፈው ዓመት አዲስ የአምስት ዓመታት ውል ብቻ በመፈራረሙ ምክንያት ስለ ወደፊቱ ጠንካራ አቋም ላይ ይገኛል። ስሜታዊነትን ጉዳዩን እንግዲህ አያካትትም፣ ሁልጊዜም ስለ ፋይናንስ ነው ሲሉ እንግዲህ ደ ክሮኒካል ይናገራሉ። ስለ ጥር ተጫዋቾች የዝውውር መስኮት ምንም አይነት ውይይት አልተደረገም። በምንጫወታቸው ጨዋታዎች ብዛት ላይም በጣም አተኩረናል። ያለ ጊዜው ትኩረትን ይወስዳል ሲል ጭምር ነው የተናገረው። በእርግጥ እንደዚህ ያሉ ክፍያዎችን መክፈልና እኛ ያንን ደግሞ ማድረግ የሚያስችለን ሁኔታ ውስጥ መሆናችንን እርግጠኛ አይደለውም ስለ ጥር ምንም እውቀት ሳይኖረኝ ነው እንጂ ስለዚያ ግን የማውራው ሲልም ጭምር ይናገራል። ብዙውን ጊዜም ትልልቅ እንግዲህ ክፍያዎች የሚከፈሉት የዝውውር መስኮት ላይ አይደለም። ጥር ሁልጊዜም የፒስአር የረጅም ጊዜ አስተዳደርና የፋይናንስ ሁኔታችን የረጅም ጊዜ አስተዳደር አለ። አንድ ዝውውርን ይህንን ሚዛን እንዳያዛባ ደግሞ መፍቀድ አንችልም ሲልም ነው የተናገረው። ማክፓይሶቹ በኒክ ቮልት ማድና በዩን ዊሳ ላይ በክረምቱ የዝውውር መስኮት ትልቅ ገንዘቦችን ቢያውጡም በዋነኝነት የተፈጸመው ግን አሌክዛንደር ኢሳክ ለሊቨርፑል በመሸጣቸው ምክንያት ነው። ተጨማሪ እንደዚህ ያሉ ዝውውሮችን ለማድረግ ደግሞ የኮከብ ተጫዋቾቻቸውን አንዱን መሸጥ ወይም ደግሞ እንደዚህ ያሉ ተስፈኛ ተጫዋቾችን ለፕሪሚየር ሊግ ፋይናንሻዊ ጠንካራ ክለቦችም የማጣት አደጋን መገፋጥ ይኖርባቸዋል። ኤዲ ሃው ኤሊዮት አንደርሰንን እንዲሁ ለመሸጥ በጣም ሊጸጸቱ ይችላሉ ነገር ግን አማካዩ ብዙ የመጫወቻ ጊዜ እና ደግሞ የመጎልበት እድሎች እያስፈልጉት ነበር። እናም ያንን ለማድረግ ደግሞ በኖቲንግሃም ፎረስት ተመራጭ አካባቢን አግኝቷል። ኒውካስል በጉዳት ችግሮች መካከልም በጠሮር ስለሚያስፈረመው ተጫዋችም ውሳኔ ያሳልፏል የሚል መረጃ ነው። አሁን ላይ በትልቁ መረጃዎች እየወጡ እንደሚገኙ ዘገባዎችም እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ ወዳለሁ። ፎአድ ባህሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።